አሰላሙ አሌይኩም ረህመቱላ ወበረካቱ። ወደ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ በዝተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ ሆኖ አው ሩታዬ ወንድም ሴት ናት፣ ጀግና ናት፣ የበላይ ናት፣ የሚዲያ መሪ ናት ማለት ነው። እየወደዳችሁም ቢሆን እየጠላችሁም ቢሆን እየመረራችሁን ቢሆን ዋጥ አድርጉት ማለት ነው። ዋጡት፣ ይሄን ነገር መቼም አይከዳ ሩታ ሀብቴ ናት። ሚዲያ ላይ የምትመራው ማለት ነው። ብዙቸው ማለት ነው ነው። ዛሬ ሩታ ከፍ ከፍ ስትል ሰው ከእሷ ጋር ሲሆን አብርሃም ባይኖር እኮ እሷ የትም አይትታወቅም ነበረ። ነው እንዴ? እሱስ መቼ እናውቀው ነበረ? እኛ ከጥንት የነበርነው ከአብርሽ ጋር ማለት ነው። ብዙ ኦዲየንሶች አለን ማለት ነው። አብርሽ በመጀመሪያ ደረጃ ማለት ነው የተንቢ ዩቱብ ከፍታ ስታመጣ እናቀዋለን ማለት ነው። ነገር ግን አናየውም ነበር የትም እንዳለ ማለት ነው። እሱም ደግሞ ሩት አባት መጣ ኖሮ ማንነቱን አናቀውም ነበር፣ የትም እንደነበር አናቀውም ነበር ማለት ነው። አንድ አመት ከምናምን አይተነው አላብርሽን ማለት ነው። እናም ደግሞ ለሩቲ ሀብቴ ደግሞ ይገባታል። እውነቴ ነው የምላችሁ። እንደውም ሩቲ ሀብቴ እንድትጠላና እንድትወጥቅ ያደረጋት የእናንተ ወንድማቸው አብርሽ ነው ማለት ነው። ብዙ አታናገሩኝ። እውነት ለመናገር ማለት ነው፣ ክፉ ነገር መናገር አልፈልግም ማለት ነው። ሲቀጥል፣ ስለ ጃኬቱ ማለት ነው፣ ብዙዋችሁ ግራ እየተጋባችኋላችሁ ማለት ነው። እኔ ለዚሁ ነው አብርሽና ሩታ መጥፎ ቦታ አይሄዱም ነበር። የምናቀው ነገር ትክክለኛ ትክክለኛው ነገር እነሱ ቢደባብቁ እዚህ ጋ እኛ ሚዲያ ላይ የምናውቀው ነገር እንደዚህ ነው ብለው ብናፈጣቸው ማናቸውም በህይወታችን ላይ አይጫወቱም ነበር። ሞር ጃኬቱን ማን እንደገዛው ታውቃላችሁ? በደንብ አርጋችሁ ጠንቀቃችሁ ማለት ነው ጃኬቱ የማን እንደሆነ ማለት ነው። ልጁ ተራሱ ታውቃለች ጃኬቱ ለማን እንደተገዛና ለማን ስጦታ እንደተሰጠው ማለት ነው። ለምን ትታለላላችሁ? ለምን እንዳላወቀ ሰው ትሆናላችሁ ማለት ነው።

በደምብ አድርገን ነው የምናውቀው ማለት ነው። ስለዚህ ስለ ሩታ የሆነላችሁ የምላችሁ ለዚህ ነው። የሁላችሁ አይዲያችሁ አይዲያንስ እየሰረቃችሁ እሷ የሰራችሁን ቪዲዮ ወደታች እየወረዳችሁ እያመጣችሁ እሷ ያደረገችውን ከረካት እያደረጋችሁ የምትለብሰውን ልብስ እየለበሳችሁ ማለት ነው። በዚህ ናክል ደግሞ አትሸውዱን ማለት ነው። ልንገራችሁና ማለት ነው፣ እዛ ሰፈር ያላችሁ እነ ብሩኬ እና ቤላ እነ ሌሎችን ማለት ነው፣ ለሩታ ማለት ነው። እንደዚህ ሽንቷ ነው የምትልሱት ማለት ነው ሽንቷን ያላቻቹ ነገር እንዲ ታዛችሁ ነው የምትሰሩላት ማለት ነው። ምን እኛ ላይ እየመጣችሁ አፋችሁን ትከፍታላችሁ ማለት ነው። ሲቀጥል ማለት ነው አብርሽ እኮ የበላይ ነው። አብርሽ እኮ የበላይ ነው። ሰው ከቶት ነው ካጂ፣ እኛ አልከዳነውም ነው ሰውን አንድ ከዳምኛ ኦዲየንስ ማለት ነው። ልንገራችሁ እና ታምሌት ላይ አስቀመጥኩ ጽሁፍ አንብቦት በደንብ አድርጋችሁ ማለት ነው። ይሄንን ፈቶ የተቦሰተ ጊዜ አብርሽ ምን ሲል ነበር እኛ በጣም ታድለናል እናንተ የመሰለ እህት ወንድም ስላለችሁን እና ለዘላለም አትቀየሩብን እና እኔና ሩታዬ ብሎ ነበር የቦሰተ ነው ማነው የተቀየረው እኛንን የተቀየር ነው እሱ ማነው ቃል አክባሪ እሱ ነው ወይስ እኛ እኛ ምን አረግን እስቲ ከሩታ ስነ ስርዓት ያለውን ቪዲዮ ይዞ ሲመጣ ወይም ደግሞ ሩታ ራሱ ከአብርሽ ጋር አሪፍ አሪፍ የሆነ ቪዲዮ ይዛ ስትመጣ ማናችን አናበረታተማለን አንደግፈማለን ሼር አናረግማለን አብርሽና ሩታ በፍቅር ሲመጡ ማለት ነው። አብርሽን ለብቻ ሩታ ለብቻ አድንቀን እናውቃለን አናቅም? የከዱንማ እነሱ ናቸው ማለት ነው። የተከዳን ደግሞ አብርሽ ነው የከዳን ማለት ነው። አብርሽ የድሮ ማንነቱ ረስቶ የአሁኑን ነገር ነው አሁን ከማን ጋር። አብርሽ ባለበት ህይወት ደስተኛ ነው እንዳትሉኝ፣ በጣም ደስተኛ አይደለም። ወዴንስን መልሶ ይቅርታ እንዴት እንደሚጠይቅ እያሰበ ነው ማለት ነው። እኔ ብዙ ነገር እኮ አውቃለሁ። እውነቴን ነው የምላችሁ። እናንተ ትላንትና ራሱ ሩታ ወልዳለች ስትባል ማለት ነው፣ አልወለዳችም ብላችሁ የምትከራከሩ አላችሁ ማለት ነው። ልንገራችሁ ነው ማለት ነው፣ ሩታ መውለዷ ማለት ነው። ወይም ቅዳሜ ወይም እሁድ ቪዲዮ ጠብቁ ማለት ነው። አፍቀን የምናወራው ከአሁን ወዲህ ማለት ነው። ለምንድን ነው የምንደብቀው? እነሱ ስለኛ መቼ ክብር ሰጡን ማለት ነው። እና እስከዛ ደግሞ የተደበቀ ቪዲዮ አለ በዛ መሀል እንገራችሁ እና ብዙ ልጆች እየተቆጡ ነው። እስከዛ ድረስ እንዳይደርስ እየተባለ ነው። በመሀልም ሊለቀቅ ይችላል። ካልሆነ ደግሞ ይሄው ላይላ ምን አለች ትላላችሁ? ቅዳሜና እሁድ ጠብቁ፣ ሩታን መውለዷ ይፋ እንዲደረግላችሁ ማለት ነው። ሁሉም ነገር እኮ እናውቃለን። የሰው ልጅ ማለት ራሱ መጀመሪያ ክብር ሲሰጠው ነው። አብርሽ በፊት ሎሬንስ ምን አይነት ስሜት ነበረው እንዴት ነበረ? እኛን የሚያናግረን እንዴት ነበረ የሚመልስልን? ማለት ነው ምን እንኳን እኔ እኮ የሚገርመኝ ነገር እኮ አብርሽ መግቢያ ሲገባ ራሱ ቤተሰቦች እንዴት ናችሁ፣ ደህና ናችሁ ወይ ብሎ ነበረ የሚገባው። ማለት ነው የአሁን ሰላምታና የድሮ አብርሽ አንድ ነው እንደ እኛ አሁንም ቢሆን ማለት ነው። የፈለጋችሁ ተቃጠሉ የአብርሽ ደጋፊዎች ማለት ነው፣ የፈለጋችሁ ነገር ብታረጉ አብርሽና ሩታ አንድ ላይ እስካልመጡ ድረስ ወይም ደግሞ እስከመጨረሻ ይፋ አድርገው ማለት ነው አብርሽን በቃ ከሩታ ህይወቴ አብቅቶልኛል ከሄርሚ ላይ ቀጥላለሁ ከላለ ሩታም ደግሞ ከአብርሽ ጋር አብቅቶልኛል የራሴን ህይወት እንኖራለን እስካለች ድረስ ነው እንጂ ካላሉ ሁለቱም ማለት ነው። እውነቴ ነው ምላችሁ ሩታም ወንድ ይዛ መምጣት የለበትም አብርሽም ደግሞ ሴት ይዞ መምጣት የለባቸው። ሁለቱም ኦዲንስ አክብረው ለኦዲንስ ስነስርዓት ኑሯቸው አሪፍ ስራ ሲሰሩ ማለት ነው። ማንም አያሸንፍንም። እኛ በአብርሽና በሩታ አንደራደርም። ነገር ግን ማለት ነው ሩታ እዚህ ጋር ታለቅሳለች፣ አብርሽ በውሸት ከውሽም ጋ ራሱን እያቁላላ ራሱን ከፍ እያደረገ ሴት ልዝቅ ማድረግ፣ እናንተ ይሄንን ነው የምትፈልጉት? ይሄንን ደግሞ ጭራሽ አንፈልግም። ጭራሽ እጃችሁን አትብሎ ማለት ነው ልንገራችሁና ማለት ነው አብርሽ፣ እስቲ አሁን ነው እንጂ አዳዲስ እብዶች የመጣችሁ ማለት ነው እብድ አድናቂ። እውነቴ ነው የምላችሁ ብዙዋቸው አሉ እኮ አሁን የአብርሽ ደጋፊዎች ከስር መሰረቱ የሚያደንቁት አሉ። እነሱ በትክክል ነገር ነው የሚፈርዱ። ነገር ግን አሁን አዳዲስ እብዶች እብድ እብድ እውነት ነው የምላቸው። እብድ እንኳን ይሻላል እብድ ራሱ ተለማምጣችሁት የሆነ ነገር ብትሰጡት እሺ ብሎ ጸጥ ብሎ መንገዱ ነው የሚሄደው። እነዚህ ደግሞ አዲስ የመጡ ኦዲየንሶች ማለት ነው፣ ወይ ማውራት አይችሉ መናገር አይችሉ። አንዴ አንዴ ሩታ ጋ ይሆናሉ፣ አንዴ አብርሽ ጋ ይሆናሉ፣ አንዴ የሆነ ነገር ይላሉ። እንዴ አትለዋወጡ። ሩታን ከወደዳችሁ ሩታን ወዳችሁ እስከ መጨረሻ፣ አብርሽን ከወደዳችሁ አብርሽን ወዳችሁ እስከ መጨረሻ ማለት ነው። እና ወላዋ ያትሆኑ ማለት ነው። እናንተ ስለወለወላችሁ ምናምን ምናምን እኛ አይደንቀን አይሞቀን ማለት ነው። በዚህ አጋጣሚ ማለት ነው ስለ አባት ትናገራላችሁ አባትን ትሰድባላችሁ። አባቷን የት ላግኝ፣ ፈቶዋን የት ላግኝ? ብርቅ አይደለም ፈቶ ማለት ነው። ምክንያቱም የኔን ፈቶ ብታገኙ ወይ አባቴን ፈቶ ብታገኙ ዘቀዘቃችኋል። ዘቀዘቃችሁ ይሄው ሚዲያ አለሙ ጊዜ ማለት ነው። ስዘቀዝቁ ከርማችሁ ምን አመጣችሁ? ምንም የመጣ ነገር የለም። ምንም የተፈጠረ ነገር የለም ማለት ነው። ስለዚህ ከሩታ ሐቴ ቀልድ ይቅርባችሁ ማለት ነው። ሩታ ከሌለች ማንም ሚዲያ ላይ አይሰራም። እውነቴ ነው፣ ልንገራችሁ። በሩታ ማለት እጃችሁን እየበላችሁ ነው እንጂ አሁን እየሸሻችሁ ነው እንጂ እሷ ምንድናት እንዲናት ስትሉ፣ በመጀመሪያ እኮ ሩታ ስትመጣ ነበረ ሁሉም የሚንገበገበው የነበረው። አሁን ጊዜ ጣላት ጊዜ ነው ጊዜ እንኳን አልጣላትም። ሩታ የጣላትማ ጉድ የሰራትማ አብርሽ ነው ማለት ነው። አብርሽ ያልሆነ ነገር ተውኝ ባይላት በውሸት እንስራ ባይላት በውሸት የሆነ ነገር እናርግ እሷን ንኩስ አድርጎ እሱን እንድትመታ ባያረጋት ለሱ ደግሞ ያልሆነ ቃላት ባትጠቀም ሩታ ሚዲያ ላይ ማንም አይጠላትም። ተምሬ ነው ምላችሁ። ሩታን ወዳችሁም ጠላችሁም ቢሆን የሰው ፍቅር አላት፣ አላት የሰው ሙሀባ አላት ሰው በጣም ነው የሚወዳት፣ በጣም ነው የሚያደንቃት። ደግሞ የሆነ ከማናቸውም ሴቶች ጋር ብትመጣ፣ እውነቴ ነው ምላቸው እንደ ሩታ ውብና የሚስብና በቃ ሰውን የሚጎትት ነገር የለም። ነገር ግን አሁንም ራሱ ሰው በጣም ነው የሚወዳት። በጣም እንድትጠላ ብዙ ነገር ያላረገችው ነገር አረገች ያላወቀችው ነገር ተውኝ እያላችሁ ሩታን እንድትጠላ ታረጋላችሁ እንጂ በጭራሽ ሩታዬ ማለት ወርቅ ናት። እንደውም ወርቅ አልማዝ ናት።